እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትም አብርተው በዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል። መልካሙን ስራችሁን አይተው በሰማያት ያለው አባታችሁን እንዲያከብሩት ብርሃናችሁ እንዲሁ በሰው ፊት ይብራ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 17። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማእስሩ ወሰሉሱ ለጥቅምት በዛቲ ዕለት ኮኑ ሰማዕት ቅዱስ አብጥልማኮስ ቀሲስ ወአሃዊሁ፣ በረከተ ጸሎቶሙ የሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሚሆን በአብ በወልድ ወመንፈስ ቅዱስ ስም ጥቅምት 13 በዚህ ቀን ቀሲስ አብጥልማኮስና ወንድሞቹ በሰማዕትነት አረፉ። በጸሎታቸው የምትገኝ በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚህ ቀን ደግሞ የመነኮስ ዘካርያስ የእረፍት መታሰቢያ ሆነ። የዚህ መስተጋደል የአባቱ ስም አቃሪዎስ ነው። ይህም አቃሪዎስ የምንኩስና ልብስ ሊለብስ ሽቶ ለሚስቱ ነገራት። እርሷም በነገራት ጊዜ ተስማማች። ወንድና ሴት ሁለት ልጆች አሏቸው። እነርሱንም በእናታቸው ዘንድ ትቶ እርሱ ወደ አስቄጥስ ገዳም ሄዶ በአንድ አረጋዊ አባት መነኮስ ዘንድ በዚያ መነኮሰ። ከጥቂት ወራትም በኋላ በሀገር ውስጥ ረሃብ ሆነ። ሚስቱም ልጆቿን ይዛ ወደ አስኬጥስ ገዳም ወደ ባሏ አቃሪዎስ መጣች። በረሃብም ስለሆነው ችግር ነገረችው። አቃሪዎስም እነሆ እግዚአብሔር በመካከላችን ፍርድን አድርጓል፤ ልጆቻችንን አካፍለን፣ እኔም ወንዱን ልጄን ወስዳለሁ፣ አንችም ሴት ልጅሽን ውሰጂ አላት። ይህንንም ብሎ ልጁን ወሰደች። ይኸውም ዘካርያስ ነው። እርሷም ሴቷን ልጇን ይዛ ተመለሰች። ከዚያ በኋላ ልጁን ዘካርያስን ወደ ቅዱሳን አረጋን አቀረበው። እነርሱም በላዩ ጸለዩ ባረኩትም። እርሱም ፍጹም መነኩሴ እንደሚሆን ትንቢት ተናገሩለት። ዘካርያስን በበጎ ስራ ጋር በገዳም ውስጥ አደገ። መልኩም እጅግ ያማረ ነው። ስለ እርሱም ጉርምርምታ ሆነ። መነኮሳቱም እርስ በርሳቸው ይህ ወጣት ይህን ያህል እጅግ መልከ መልካም ሲሆን በገዳም ውስጥ በመነኮሳት መካከል እንዴት ይኖራል ተባባሉ። ዘካሪያስም ስለ እርሱ መነኮሳት እንዳንጎራጎሩ በሰማ ጊዜ ናጥራን ወደሚባል ተራራ ስር ወዳለች አዘቅት ሄደ። ልብሱን አውልቆ በረግረግ ውስጥ ተኛ። ስጋውም ተነፋፍቶ ጠቆረ፣ ተመላልጦም ቆሰለ። ብዙ ዘመን በደዌ እንደኖረ ሆነ። ከዚያ በኋላ ልብሱን ለብሶ ወደ ገዳም መጣ። ያወቀው የለም። ከብዙ ቀኖች በኋላ አባቱ አስተውሎ ልጁ ዘካርያስ እንደሆነ አወቀውና መልክህን የለወጠው ምንድን ነው ብሎ ጠየቀው። እርሱም ያደረገውን ሁሉ ነገረው። በእሁድ ቀንም ስጋ ወደሙን ሊቀበል ወደ ቤተክርስቲያን ገባ። እግዚአብሔርም ያን ጊዜ ስጋውን ለአባ ኤስድሮስ ገለጸለት፣ ያን ጊዜ ስራውን ለአባ ኤስድሮስ ገለጸለት። እርሱም ዘካርያስ የሰራውን ለወንድሞቹ መነኮሳት አስረዳቸው። እነርሱም አስቀድሞ እንደ ሰው ሆነ መጣ፣ ዛሬ ግን እንደ እግዚአብሔር መልአክ ሆነ መጣ አሉት። ይህ አባት ዘካርያስም በብዙ ገድል ሲጋደል ኖረ። ትህትናን፣ ቅንነትን ያማረ የትሩፋት ስራ ሁሉ ገንዘብ አደረገ። አባቱም ስለ እርሱ እኔ በገድል ብዙ ደክም ያለው ነገር ግን ከልጄ ስርዓተ ገድል አልደረስኩም ብሎ ተናገረ። በዚህ ተጋድሎም 45 ዓመት ኑሮ እግዚአብሔርን ካገለገለው በኋላ በፍቅር አንድነት አረፈ። መላ ዘመኑ 52 ነው። ከዚህም ሰባቱን አመት በወላጆቹ ቤት 45ቱን በገዳም ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። ጥቅምት 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ዮሐንስ አፈወርቅ፣ አባ ዘካርያስ ገዳማዊ፣ አባ ማርዳሪ ጻድቅ፣ ቅዱስ አብጥልማዎስ ሰማይት። ወርሃዊ በዓላት፦ እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ ዘጠና ዘጠኙ ነገደ መላእክት ቅዱስ አስከናፍር፣ 13ቱ ጉሁሳን አባቶች፣ ቅዱስ አርሳኔዎስ ጠቢብ ገዳማዊ፣ አቡነ ዘራ ቡሩክ። የሰማነውን በልቦናችን ያሳድርብን፣ ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትም አብርተው በእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል። መልካሙን ስራችሁን አይተው በሰማያት ያለው አባታችሁን እንዲያከብሩት ብርሃናችሁ እንዲሁ በሰው ፊት ይብራ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 17። ከቅዱሳን አባቶቻችን እናቶቻችን በረከት ለሌት ያሳትፈን፣ የቸርነቱን ስራ ይስራልን። በጸሎታችሁ አስቡን አትርሱን፣ ያሉትም በያሉበት ያስብልን